ለማስመለስ የሚፈጅብን ጊዜ እንጂ ለማመልከት የሚፈጅብን ጊዜ አይደለም። አሉ ከኔ ጋር ከሆነ በኋላ አካንቹ ግን ብዙ ነገር ብዙ ነገር ማወጣት አለብሽ። አሁን ከጫሚ ጀምር። መጀመሪያ ከእግር ከስር መሰረቱ ነው የሚጀምረው

ሪል ነገር ነው። ስለዚህ ሪል ነገሩን ፋሚሊ ሁሉንም ነገር ማወቅ ስላለበት

ከፍቶኝ ተከይሬ የሚያገኝም ቢያጣኝ ፊቴ ተጨማዶ መልኬ ቢለወጥም ተደስቶ መሳቅ ጥርሴ ቢያቋረጥ ድህነት እንደ ሞት መቼም አለበት

ብዙ ነገር እናደርጋለን። እሺ፣ እህ ምን ነው ሰጭኛል ሰጭ አንድ ሳምንቱን ብዙ ስራ እንሰራለን ቁጭ ብለን፣ የፖስተሽውን ቪዲዮ ንገሪኝ እና ቢያንስ አልጎሪዝሙን ላስተካክለው። ሰላም ልለምንሽ፣ በፈጣሪ በቃ፣ ይኸውልሽ ቀላል አይደለም

ከኔ ጋር መገናኘት የፈለግሽው? እንዴት እንደምወድሽ ታውቂም? ለአንቺ ያለኝን ፍቅር ታውቂ? እንደዚህ፣ አታውቂውም ለአንቺ ያለኝን ፍቅር ቀናት በቀናት

ጣጣይ ደሞ ትገናኛል። ዛሬ ይሄን ሰርተሻል፣ አመሰግናለሁ ነው። ጫሜን ጠርገሽልኛል፣ በትንሽም ቢሆን እሺ። ሰላም ያምሻለሁ። ሰላም

ለማስመለስ የሚፈጅብን ጊዜ እንጂ እኮ ለማመልከት የሚፈጅብን ጊዜ አይደለም እኮ አንድ ሳምንት ነው። ስለዚህ አንድ ሳምንቱ ብዙ ነገር አለ። እሱን ነገር ደግሞ ደውዬ እነግርሻለሁ ወይም ደግሞ ሰላም ብናት አትጠይቂኝ። ብቃት ውስጥ ማለት ደግሞ አስቀይር እስኪ የሚንቀይርበት ቪዲዮ አስጥፍቼ ደስ አለሽ፣ በቃ አዘግተሽው አልኩ። በቃ ደስ አለሽ አይደለ? በደምብ አልቅሰንሽ፣ በደምብ ተናደነልሻል፣ በደምብ ተከፍተነልሽ እኮ አመልሽልኝ በቃ። ላትምህርት ነገር ለምን መጀመሪያ ወሰድኩት? ባይ ባይ፣ ሰላም። እኔ ከዚህ በላይ ምንም ማድረግ በቃ ሞክሬያለሁኝ እናንተንም ለማስመለስ ቻናሉንም ለማስመለስ ሞክር ያለው ጥሪ ያለው ፋሚሊ፣ ከዚህ በላይ እናንተ ናችሁ ማድረግ የምችሉት። በቃ እንዴት እንዳየችኝ አይታችኋት? አላ በጣም ነው የሚያስጠላው እንደዚህ መታየት። ይህን ያህል ዝቅ ብዬ እንትን ያልኩትኝ ቻናሉን በጣም ስለምወደው ነው። መቼ ማላገኘው ቻናል እንደሆነ ስለማውቅ፣ ሌላ ቻናል መግዛት ስለማልችል፣ ከዚህ በላይ ማርያም ምንም አረጋችል። እኔ በጣም ነበረ ቻናሉን የምፈልገው። ባለፈው እናንተን በጣም ነው የምፈልጋችሁ። ለዚህ ነበረ እንደዚህ ውሻ ስታደርጊ ዝም ብዬ ያየዋት። ግን ከዚህ በላይ ምንም ላደርግ አልችልም። ማርያም ነው እንደዚህ ሰውን የነበረው ከስራው እንደዚህ ዝቅ ያልኩት ቢያንስ እናንተን ማግኘት ከሻልኩኝ ብዬ አስቤ ነው። እንደዚህ ዝቅ ብዬ ስጠርግላት የነበረው ቢያንስ እናንተን ከመለሰችልኝ ብዬ ነበር። ግን ከዚህ በላይ ምንም ላደርግ አልችልም። ጨዋታ ነው ያዘችው ሰው በአስረዳት ምንም ብላት የሚገባ ታይነሳ አይደለችም። ፋሚሊ እናንተ ራሱ ሰብስክራይብ አርጋችሁ ድጋሜ የራሳችሁ መምጣት ምስሉ ብዙ ጊዜ ለፍች ሄዱ እናንተን ያመጣችሁ ድጋሜ ደግሞ የምለፋበት አቅምም ሆነ ኃይል የለኝ በምንም መረት ወዳች ወዳችኋለሁ፣ ግን ስለምፈልጋችሁ ብቻ እናንተ ወደ እኔ መምጣት ትችላላችሁ። ከዚህ በላይ ሄድ እናንተ የምመጣበት ምንም አይነት ነገር ስለሌለኝ ያሰብኩት ምንም አይነት ነገር